የምር እንደ ዛሬ ደስ ብሎኝ አያውቅም ማለት ነው መቼም አንድ ላይ ከቤተሰቡ ጋር አያታለው ብዬ አንድ ቀን አስቤ አላውቅም ነበር ማለት ነው እና እንኳን ደህና መጣሽ ሩታዬ ሁሌም ፍክት በይልን አሰላሙ አሌኩም ረመቱላ በበረካቱ እንዲሁም ክርስቲያኔቶች እንዴት ናቸው ዛሬ እንግዲህ በጣም በሚያስደስት ነገር ሩታ ከእናትና ከአባቷ ጋር መታለች ማለት መሀል ላይ ፕራንክ ቢኖርም እናትየዋ በጣም ነው ያሳዘኑኝ እንደዚህ በቃ ማለት ሳቅ በሳቅ የሆነ ቤተሰብ እያለሽ እስከ ዛሬ ደስ ማልቀስሽ ራሱ በጣም ነው የሚገርመኝ የምር ሙድ የገባቸው እናት አሉ ደስ የሚሉ አባት አሉሽ እና እስከዛሬ ያለቀሽባቸው ቀናቶች ራሱ በጣም ነው እንት የሚያሳዝኑኝ ማለት ነው። እና በጣም ነው ደስ ያለኝ ለአንቺ። ያው አንዳንድ ጊዜ መመረቅ በእናት በአባት መመረቅ መታደል ነው፣ በነገራችን ላይ ማለት ነው። ይህንንም ስላገኘሽ በዛውም ስላልቀረሽ በጣም ነው ደስ ያለን እና በሰላም ወልደች ደግሞ ተገላግለች ደግሞ ከዚህም በኋላ ደስ ደስ የሚሉ ቪዲዮዎችን እናያለን ማለት ነው። እና እናትየዋ በጣም ነው የደነገጠችው፣ በነገራችን ላይ አንድ ሰው ድንገት ተነስቶ ይሄዳለሁ ሲል በጣም ነው የሚያዘነግጠው ማለት ነው። እና እንኳን ደስ አለሽ! ከቤተሰቦች ጋር እንደዚህ ሆነች ስለመጣሽ በጣም ደስ ብሎናል። እንግዲህ ቀሪ ዘመንሽ የተባረከ ይሁን ነው የሚባለዋ። እንደዛ ነው ያው ምርቃት ስለማላቅም እና ዛሬ በጣም ነው ደስ ያለኝ። የምሬ ነው የምላችሁ፣ አንድ ቀን እኔ ያስቤው አላቅም ነበር። እና በጣም ደስ ብሎኛል ለዚህ ስላበቃሽ ከቤተሰቦች ጋር አንድ ላይ ስለሆንሽ በጣም ነው ደስ ያለኝ። የኔ ውድ ሁሌም ደስተኛ ሁኝ፣ ሁሌም ስቀሽ እንድትመጪ ነው የምንፈልገው። ደስተኛ ሆነች። ያው በቃ ማለት ፋሚሊዎች አራሱ በጣም ደስ ይላሉ። እናቷም አባቷም በጣም ነው ደስ የሚሉት። ያው ፈገግታ በፈገግታ ናቸው። አባትየው ብዙም አይናገርም። እናትየዋ ግን አራዳ ናቸው። ቴላላቸው እና በጣም ነው ደስ የሚለው። በቃ እንኳን ደስ አለሽ ሩታዬ ምን ልበላችሁ? እኔ እንጃ፣ በጣም ደስ ብሎኛል። አበረታቷት። አሪፍ አሪፍ ኮሜንትም ጻፉላት። አትሳደቡ፣ ጥሩ ነገር ሰራች። የሆነም ላይ መጣ፣ ዝም ብላችሁ አትርገጧት ማለት ነው እና አሪፍ አሪፍ ነገር ጻፉላት። ላይክ፣ ሰብስክራይብ አድርጉኝ። ወዳችኋል።